እንግዲህ ኻሊብና ትሁቴ ተገቡ። ትሁቴና ካሊብ አንድ እንዲሆኑ ጥረት ሲያደርጉ የነበሩት ኢደንና እንዲሁም አባባ ከነሱ በበለጠ በደስታ ተፍለቀለቁ። አሁን ላይ ኢደን በእርግጥ የካሊብን ፍቅር ገልጻለት አንድ እንዲሆኑ ትሁቴን እየገፋፏቸ ነበረ። ካሊብም ለምትጁ ሰው ሀብሉን ስጪ በማለት ገዝቶ ሰጥተዋት ነበር። ትሁት ግን ለጊዜው አሁን አልሰጠውም አለች። ስጪኝ፣ ስጪው፣ ማን ነው እሱ ሲላትም አሁን በድፍረት ለካሊብ እውነታውን ነገረችው። በዚህን ሰዓት ካሊብ በትሁቴ ደስተኛ ሆነ። ኢደን አጌታም ልክ እንደ ትሁቴ አይነት መልካም ሰው ያስፈልግሃል፣ አንተ መልካም ስለሆንክ ለየት ያለች ና አስተዋይ ሴት ለአንተ ትገባሃ ላይ በማለትም መክራው ነበረ። ሰማኒዋን አልቀድ ብላ በየት ብዬ ነው እማገባው እስኪ ንገርኝ፣ ምን አይነት ነው መልካም ሴት ተየት ነው ማመጣው? ሲላትም ልክ እንደ ትሁቴ አይነት ብለው ነበር። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርቲ ይዘመተናል ማለት ነው። እንግዲህ ዛሬ ትሁቴ እና አካሌ በመጋባታቸው እጅግ በጣም ደስ ያላቸው አባባ እንዲሁም ደግሞ ኢደን ናቸው። ኢደን መጀመሪያ ላይ ፍቅርሽን ግለጭለት በኋላ ትጸጸቻለች ፍቅር ማለት ለሚወዱት ሰው መደበቅ ሳይሆን ግልጽ ሆኖ መቅረብ ነው እያለቻት መክራት ነበረ። ትሁትም የመጀመሪያዋ ስለሆነም እንደዛ አይነት ነገር እፈራለሁኝ እያለችም ስታገረግር ነበረ። እንደውም ለአባባ ፍቅር ምንድን ነው በማለትም አማክረው ነበር። ፍቅር ማለት ያፈቀሩትን ሰው ሲያዩ መደሰት፣ ለዛ ለሰው ብዙ ነገር ማሰብ፣ ለዛ ለሰው ደስታ መፍጠር፣ እንዲሁም ደግሞ በራሱ ውስጥ ፍቅርን ስናስብ ደስተኛ የምንሆንበት ነው። ፍቅር ማለት በአጠቃላይ ማፍቀር፣ መፈቀር፣ መታደል ቢሆንም ማፍቀር ደግሞ ከመታደል በላይ ነው በማለት ለትሁቴ ገለጸላት እና መለስ ብሎ አፈቅርሽ እንዴ ሲላት፣ አይ አይ እንደ ዝም ብዬ ነው ፍቅር ፍቅር ሲባል አለችው እዩልሽ ልጅ ብታፈቅሪም ምንም ችግር የለውም ደስ የሚል ሁኔታ ነው ስለዚህ የምታፈቅሪውን ሰው ብቻ በመልካም ጎን ማየት ነው አላት እሷም እሺ በማለት ተደነባበረች ሌላው እንግዲህ አሁን ላይ ኻሊብ ደስታው ሙሉ ሆኖለታል። ይህንን ያስተዋለችው ቴና በጣም ተናዳ ራሷን ለማጥፋት ብቻ ሳይሆን ሌላ ሰው ይዤ መጥፋት አለብኝ በማለትም ያዙ ይልቀቁኝ እያለች ትገኛለች። አባባ በትሁቴ እጅግ በጣም ደስ ብሎታል። እናም ልክ የምፈልጋትን አይነት ልጅ አገኘው። በቃለ ልጄ ከዚህ በኋላ አልሰጋም። እድሜ ልኩን እስከ ሞት ፍጻሜው አብረው የምትቆይና ከሱ ግን ሆና ነገሮችን የምታስተውል ሴት አገኘው። ውይ መታደል እያለም አባባ በደስታ ይገኛል። ዳኔም እንደዚሁ እውነት በጣም ደስ ይላል። ኻሊብ በጣም እኔ በጣም ደስ ብሎኛል። ትሁቴ ላንተ ትገባዋለች። አስተዋይ፣ እርጋታ ያላት፣ መልካም፣ ታማኝ ሴት ናት፣ ጠንካራ በዛ ላይ ጎበዝ ናት አለው። እውነትም ዳኔ፣ አንዳንድ ጊዜ መጥፎ ሰዎች ጥሩ ሰዎችን እንዳናይ ቢያደርጉንም ግን ትሁቴ እዚሁ ስሬ ተቀምጣ አላየዋትም ነበረ። እናም እድለኛ ነኝ እናንተን መሰለ ሰጥቶ እሷናን ለማቀራረብ ጥረት ያደረጋችሁ አንተ አባዬ እንዲሁም ናት። ይህናንተንም በደስታ ተገብታችሁ ልጅ ወልዳችሁ ያድርገን አለው። አሚን፣ ካሊብ አሚን አለ። ሌላው ነገር እንግዲህ ቲና ከሁሉም ውጭ ሆና ብቻዋን ቁጭ ብላለች። ምን ይበቃታል? ምን ትሆናለች? አማራጭ የላትም። አሁን ይዣቸው ምጠፋው ሁሉንም እያለች ትደነፋለች። ኢደንን ካፌ አግኝታ ዳኒን ተይልኝ፣ እባክሽን፣ አንችም ሴት ነሽ። ዳኒ ደግሞ በዛ ላይ ደስተኛ የሚሆነው እኔ ጋር ሲሆን ነው አለቻት። ኢደንም በዚህ ሰዓት ዳኒኩ ቁራሽ እንጀራ አይደለም፣ እንደፈለግኩ የምትውልሽ የምጠልልሽ ዳኒ ማለት የህይወቴ ፍጻሜ ድረስ የማፈቅረው መልካም ባሌ ነው። ሲቀጥል ደግሞ በህይወታችን ጣልቃ የገባሽው አንቺ እንጂ እኔ አይደለሁም አለቻት። አንቺ ነሽ ከኋላ የመተሽ በማለትም ቴና መከራከር ጀመረች። አንቺ በመካከላችን ገብተሽ ህይወታችንን አዘበራረቅሽው እንጂ ግን ደግሞ ዳኒ እኔን ስለሚወደኝ ይሄው አንችን አውላላ ሜዳ ላይ ጥሎሽ መጣ። እኔ ባለጌ ወልዶ ባለያ አላሳደገኝም እንዳንቺ በትዳሬ ላይ የምባልግ አይደለውም። አንቺ ባልሽን ቤት አስቀምጠሽ ለገንዘብ ስትይ ሰዓቶቹ ባሌ ባሌ እያልሽ መጨረሻ ላይ ግን የምትወጁ ወንድ ገንዘብ ሲልሽ ይሄው አፍግጎች ጥሎሽ ሄደ። ስለዚህ ዳኒ እኔና ይኔ ብቻ ነው ዳኒ እድሜ ልኩን ደስተኛ የሚሆኑ ከእኔ ጋር እንደሆነም ፊትሽ አይተሻል፣ አለቻት። ግደለም ዋጋ አስከፍልሻለሁ ስትላትም እሱን ኔ ላንቻላን ስም እጠብቅሻለሁ ብላ ኢደን በተቀመጠችበት ጥላት ሄደች። ሌላው እንግዲህ ቲና ዳኒን በጥፊ ደረገመችው። መጀመሪያ ላይ ቲና ዳኒንና እንዲሁም ኢዱን ስታይ እያለቀሰች ወደ ቤት ተመልሳ እሶፋው ላይ ቁጭ ብላ አለቀሰች። ከዛም ትሁቴና ኻሊብ ደነገጡ። አባባ ጓደኛዬን ወዳጅን ከጮኛው ጋየሹ እንዴ ለምን ይዘሻቸው አልገባሽም? አላት። ከዛም ማልቀስ ጀመረች ቀጠለች። ና ኢዱና እንዲሁም ዳኔ ሲገቡ እራሷን ይዛ ወይ አለች። ምን አባሽ ነው የምትሰሪው? አለች። ምን ነው ኑ ግቡ ምግቡን አቅርቡት። ቲና ወዳጄ ከጮኛው ጋር በጣም ያምራል አይደል አላት። ሁላችሁም አስመሳይ ክፉ ናችሁ ሁላችሁም በማለት ጩኸችና ቲና ከዛ ወጥታ እክላሷ ቁጭ ብላ ማልቀስ ጀመረች። አባባም ብድግ ብሎ እኔ አሁን ስራዬን ልጨርስ፣ እናንተ ደግሞ ተጫዋቱ፣ ልጆቼ እንኳን ደህና መጣችሁ በማለትም እነ ዳኒን ተቀበለ። ከዛም ሄደችና ሄዶ ምን ነው ክፉ ነህ፣ ትልቅ ሰው አደለህ ክፉ ነህ አለችው ቲና። አይ ክፋትን እንኳ ከአንቺ ከወጣቷ ነው የተማርኩትኝ። ስለዚህ ክፉ ሰው በምን መበቀል እንዳለብኝ አየሽ? አላት። ዋጋ ትከፍላላችሁ። አሁን ውጣልኝ ከዚህ ቤት አለችው። በቤቴ ውጣልኝ፣ ልትኝ አትችይም፣ ግን ደግሞ በዚህ ቤት እንድትናደጂ መልካም እድሉን ሰጥቸሻለሁ ብሏት ሄደ። ቲና መጫወት ጀመረች። አባባም ተመልሶ እነ ትሁቴ ጋር ቆጭ አለ። ትሁቴ እንግዲህ ደስ በሚል ሁኔታ ቁጭ ብላ ስራዋን፣ ቡናዋን እያፈላች ነበረ። እናም እነዳኔም ቁጭ ብለው ቀረችሳ። ቲና ቀረች አላባባ የሷን ልክ ተኔ በላይ የሚያውቀው የለም። ታልቅስና በደንብ እልኳ ሲበርድላት ትመጣለችን በን ጠራርጋ ሃለ አለ። እንዳለውም በጣም ተናደደችና መጣች። ዳኒ አንድ የውጭ ላራ ፈልጋለሁ አለችው። ከዛም ሂድ ብላ የደላከችው እዛ ሲሄድ በጥፍ ቢመታችው ልት መቼ ነው የቀጠርሽ ነያልሽ አላት። ከዚች ከሀለሌ ጋር ምን ትሰራለህ? ትትለውም አንቺ እሷናት ሀለሌ አንቺ ይህንንም ሄዳ አውራት በላይ ላከችኝ እሷ ናት። አየሽ ኢዱ የተከበረች ሴት ናት በማለትም ተናገራት። እገላችኋለው ስትልም እንግዳውስ አርፈሽ ተቀመጪ አለዛ ይዋጣልናል። ቻው ብሎ ጥሏት ሄደ። ከዚህ ቤት ውጥ ትበሉ አንቺ ሀለሌ ሀለቻት። ሂደንን አባባም ቤቱ የማን ነው? ማን ስሊሆንች ነው የምታስወጭው ሃላት? ያመጣሁት ይህንን ከሃዳ እኔ ነኝ ስለዚህ እኔ ነኝ ከዚህ ቤት ማስወጣው፣ አለች አይደል። ማንም አያስወጣውም፣ አላባባ። ከቤት ይውጡ አንተም አንቺም አለቻት። ቤቱ የማን ነው? የአባባ ኮ ነው አላት። ዳኒም ውጣ እንደ ውሻ አለችው። አልወጣም በአባባ ቤት ማንም አያዘኝም አላት። ከዛም አርፈች ተቀመጭ ሂጂ ከዚህ ሲላትም ኢደንን መሳደብ ጀመረች ከአሁን ጀምረሽ እሷን እንደዚህ እንድታያት አልፈልግም ተናግራለሁ በማለት ዳን ያስጠነቀቃት ቲና ቲና ተመልሳ አሁንም ማልቀስ ጀመረች አሁን ግን የመጨረሻ ውሳኔዋ ሌላ ከባድ ችግር ነው የምትፈጥረው እናም አባባ ካሊብም ይህ ነገር ወደ የት እየሄደ ነው አሁንም ትጎዳናለች መጥፎ ነገር ታደርጋለች አለ ከዛም አባባ ሳቀ። አባባ ይህ አያስቅም፣ እሷ ለመጥፎ ነገር ወደ ኋላ አትልም። መጥፎ መስራት ስራዋና ፍላጎቷ ነው፣ መጠንቀቅ አለብን አለ። አብሽሩ፣ እኔ ስራ የምን ሆነና አሁን በቤቴ እያንዳንዱን ነገር አድርጊያለሁ። ቲና የምታደርገውን ነገር በሙሉ በስልክ ይከታተላት አለሁ ምክንያቱም ሁሉም ክላሶች ሁሉም ቦታ ካሜራ ገጥም ያለው አላባባ። እውነት አስተዋይ ሰው ነህ። ይህን ነገር አስተውለህ ማድረግ የተለየ ሰው ነ አባባ አለች ኢደን። ስለዚህ ምንም እንዳትፈሩ ማድረግ ያለባቸውን ነገር በነፃነት አድርጉ ልጆች፣ በማለትም አባባ ለሁሉም ነገራቸው። እናም አሁን እንግዲህ ዳኒ ተኢዱ ጋ ደስተኛ እንደሆነም ነገራት አንቲና በኢዱና በዳኔ በጣም ተናደደች ዳኔ ላይ ሌላ ችግር መፍጠር እንደምትፈልግ ምንም ጥርጥር የለውም እንዴት ከዳኛለ አንተ ከሃዳ ስትለው አንቺን አምኜ እስከ ዛሬ ብዙ ነገር ሳበላሽ የቆየሁት ከኢደን ጋር ተለይቼ የቆየሁበት ጊዜ ነው የሚጸጽተኝ አላት በጣም ተናደደች ቀጠለችና አባባ ላይ አንተን ዊቸር ላስቀምጦ ማስቀረት ነበረብኝ አለችው። ምን ምን እና አሁን ልታደርገው? አታስታውስም እኮ ማስታወስኮ አችልም አለችው። አይደል ያን ጊዜ ዊቸር ላይ እያደረግሽ ወጥ ፊቴን የለቀለቅሾው በራቤት ስቃየሽኝ ወይስ ደግሞ ዳኔ ጋ ላይ ላይ ስትላላጥብኝ የትኛውን ላስታውሰሽ? ሲላት ዳኔ በጣም አፈረ። ቲና ግን እንኳን ልታፍር ዋጋችሁን እሰጣችኋለሁ አለች እሷም እነሱም እንጠብቅሻለን በማለት አሳወቋት አሁን ኻሊብና እንዲሁም ትሁቴ ባልና ሚስት በመሆናቸው እጅግ በጣም ደስተኞች ሆነዋል ግን ደግሞ ቲና ወደፊት የሰማኒያ ባሌ ነው በላይ ላይ ያገባ እያለች ሰማኒያውን ላለመቅደድ እርግጠኛ ሆናለች ቻናሉን ሰብስክራይብ እያረጋችሁ